ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች በያላችሁበት የዓለም ዳርቻ አክብሮታዊ ሰላምታችን ይድረስ ብለናል። እነሆ በዛሬው ዕለት በጎንደር ቀጠና በርካታ ውጊያዎች እየተደረጉ ይገኛሉ። ይህንን አስመልክቶም የአማራ ፋኖ ጎንደር ጠቅላይ ግዛት እዝ የሕዝብ ግንኙነት መምሪያ ኃላፊ አርበኛ ኪሮቬል ገቤ በቀጥታ የስልክ መስመራችን ተገኝቶ ስላለው የውጊያ ሁኔታና ስላሉ አጠቃላይ መረጃዎች ተደራሽ ያደርግልናል። እስከ መጨረሻው አብራችሁ እንድትቆዩ በአክብሮት ጋብዝኳችሁ። አመሰግናለሁ የአማራ ፋኖ ጎንደር ጠቅላይ ግዛት እዝ ምክትል ቃል አቀባይ የህዝብ ግንኙነት መምሪያ ኃላፊ አርበኛ አኪሩቬል ጎቬ እንደምንሰነበት። አጠቃላይ እንግዲህ በቀጠናው በርካታ ውጊያዎች እየተደረጉ እንዳሉ መረጃዎች ያመላክታሉ፣ እና እንዲ ያለው አዲስ ነገር ምንድን ነው የሚለውን ለአድማጭ ተመልካቾቻችን ብታደርስልኝ አመሰግናለሁ። አሜ እንግዲህ በዛሬው ዕለት የአማራ ፋኖ ህዝባዊ ድርጅት እና አፋብኃ በጥምረት ውጊያ አድርገዋል። እንግዲህ ባደረጉት ውጊያ የብልጽግና ኃይል ከፍተኛ ኪሳራ አስተናግዷልኝ። ውጊያውን ያደረጉት የአማራ ፋኖ ዝባይ ድርጅት ጎንደር ጠቅላይ ግዛት እዝና የአማራ ፋኖ ብሔራዊ ኃይል ወሎ እዝ ናቸው። ጥምር ውጊያውን ያደረጉት ደጋ መንዛ የተባለ ቦታ ላይ ሲሆን ወሎ ላስታሳምነው ኮር ከጎንደር ቀጠና ተነስቶ ወደ ወሎ ሲንቀሳቀስ የብልጽግና ኃይል ከተለያየ አቅጣጫ ከባ በፈጸመበት ወቅት ነበረ። ጉዞ የሰነበተው ወሎ ላስታሳምነው ኮር መድከሙን መረጃ የደረሰው የብልጽግና ኃይል ከደብረ ታቦር ከጉና ክምር ድንጋይ ብናት ደጋ መልዛና ብናት እዛው ከተማው የነበረውን ሀይል አማቶ ከበባ በመፈጸም በመፈጸም ሊደመስስ ቢሞክርም በቀጠናው ይንቀሳቀስ የነበረው የአማራ ፋኖ ጎንደር ጠቅላይ ግዛት ዝ ሳይቱ ክፍለ ጦር ተወሮ በመድረስ ከከበባ አውጥቶታል። ህዝቦቹ እጅግ ፈታኝ የሆነ ሰዓታትን የፈጀለ አስጨራሽ ውጊያ በጥምረት ካደረጉ በኋላ ያለምንም መስዋዕትነት፣ በዜሮ ኪሳራ ከበባውን ሰብረው መውጣት ችለዋል። ከበባውን በጋራ ሰብረው እንዲወጡ ለማድረግ የአፋድ ከፍተኛ አመራር አረበኛ መልካም ውጣሴና የወሎ ላስታ ሳምኖ ኮር አዛዥ አርበኛ ፍቅሩ ኮማንዶ ፍቅሩ ማለት ነው ያደረጉት የስልክ ልውውጥ ጥሩ አስተዋጽኦ አበርክቷል። በመሀል ያለውን አለመተማመን ለማለዘብ ሁለቱ በስልክ ተነጋግረው ነው ወንድም ፋኖዎች ከከበባ እንዲወጡ። ዋጋ የተከፈለው የሳይቱ ክፍለ ጦር ለአስጨራሽ ውጊያ አድርጎ እንግዶቹን ካሳለፈ በኋላ እንደገና ከበባ ውስጥ ገብቶ ድጋሜ ከፍተኛ ውጊያ አድርጎ ከበባውን ፈጥሮ ሰብሮ በድጋሜ መውጣት ችሏልኝ። በተመሳሳይ መልኩ ከሁለት ቀን በፊትም ከቋራ ተነስቶ ወደ መሀል ሀገር ይጓዝ የነበረውን የአፋብኃ ኃይል ጣቁሳ ደልጊ ድኩል አርብ አካባቢ የጠላት ኃይል መንገድ ዘግቶበት ነበር፣ ና ይህንም ሁኔታ የበጌ ምድር ክፍለ ጦር አሳልፎ መሸኘቱ ይታወቃል። ትናንትም የተደረገው ተመሳሳይ ድርጊት ነው። ሌላው ከጎንደር ከተማ በቅርብ ርቀት ማክሰኚት ከተማ ላይ እስከ ጎንደር ጫፍ ድረስ ማለት ነው ንጋት በአማራ ፋኖ ጎንደር ጠቅላይ ግዛት ዛዎች ክፍለ ጦር ደጃች አስናቀ ብርጌድ ና በአካባቢው ይንቀሳቀሱ በነበሩ የአፋብኃ ኃይሎች ከአስር ሰዓት እስከ አንድ ሰዓት ድረስ ከፍተኛ ውጊያ ተደርጓልኝ። ሰሞኑን እንግዲህ ስርዓቱ አዲስ ፕሮፓጋንዳ ስራ ጀምሯል። ምንድነው እያደረገ ያለው? በየከተማው እየዞረ ማህበረሰቡን በማስገደል የድጋፍ ሰልፍ ለማድረግ እየጣረ ነው የሚገኘው። ተመሳሳይ ድርጊት ለመፈጸም ወደ ጎንደር ከተማ ስርዓቱ ጋሻ ጃግሬዎችን ይዞ ገብቷል። እሱን ታርጌት ያደረገ ልዩ ኦፕሬሽን ነው የተደረገው። በተለይ በአስፈጻሚ በአስፈጻሚነት እየተሳተፉ ያሉ አካላት ላይ ከፍተኛ ምት አርፏልኝ። በውጊያው አንድ የወንጀል ምርመራ ኃላፊ የተገደለ ሲሆን ለጊዜው ቁጥሩ ያልታወቀ የመከላከያ ኃይል ተመቷልኝ። በተጨማሪም አንዲት የወንጀል መርማሪ ፖሊስ፣ አራት የፖሊስ አባላት እና ሁለት ሚኒሻ አባላት በከባድ ቁስል አስተናግደው ሆስፒታል ነው የሚገኙት። የወረዳው እስር ቤትም ሙሉ በሙሉ የተሰበረ ሲሆን የወረዳው እስረኛ በሙሉ የወጣበት ሁኔታ ነው ያለው። በአሁኑ ሰዓት ስርዓቱ አስገሬ ለቀ ማለት ሲሆን ባልጠበቀው ሰዓት በተሰራበት ተልእኮ ከፍተኛ መደናበር ውስጥ ገብቶ ይገኛል። ተመሳሳይ ማጥቃቶች ስለሚኖሩ ማህበረሰቡም ሰልፍ ምናምን ከሚባል ቁማር ራሱ እንዲያርቅ በጥብቅ እናሳስባለን። የነበረው ሂደት ነዋ። እጅግ አመሰግናለሁ አርበኛ ኪሩቤል። በተለይ ደግሞ የፋኖን አንድነት ለማምጣት በተለይ የሁለቱ ድርጅቶች ጥምረት፣ በተለይ በጥምረት የተደረጉ ውጊያዎች እንግዲህ አጠቃላይ በመሀል ጎንደር የነበረውን ጉዞም እስከ መሸኘትና መንገድ እስከ ማስከፈት ድረስ የነበረው ትብብር በጣይቱ ክፍለ ጦርና በአሳምነው ኮር ፋኖ መካከል የነበረው አጠቃላይ ከከበባይ ማውጣት ሁኔታዎች ከዚህ በፊት የነበሩትን የፋኖ የትግል ሂደቶች የሚያሳዩ ናቸው እና ከቅርብ ጊዜ ወዲህ በተለይ የመጡትን እርስ በርስ ፋኖን የማጋጨት የፋኖን የአማራን ትግል ከሁለት የመክፈል ፍላጎት ያላቸው አካላቶች በሰፊው ይታያሉ። ያ ደግሞ ለበርካታ በተለይ ለአማራው ማህበረሰብ አሳሳቢ እየሆነ እየመጣ ነውና የፋኖን ትግልም ችግር ውስጥ ከቶታል ብለው የሚያምኑ ሰዎች አሉና። ይሄ መሆኑ በተለይ ያለው ትርጉም ፖለቲካዊ ትርጉም ትርጉም የፋኖን ትግልም ወደፊት አንድ ለማድረግ ትልቅ ድርሻ ስላለው እንዲሁ አጠቃላይ በእናንተ ቀጠናም በርካታ በሁለቱ አደረጃጀት መካከል ተደጋጋሚ የጋራ ኦፕሬሽኖችን በመፈጸም ትልቅ ስራ እየሰራ ነው እና ይህ እንዲጠናከር ያላችሁ አስተዋጽኦ ምን ይመስላል የሚለውንም አብረህ ብትገልጽልኝ። አዎ እንግዲህ እኛ በተደጋጋሚ የጠቅላይ እዚሁ ከፍተኛ አመራሮችን ጭምር ተደጋጋሚ የአንድነት ጥሪ ማድረጋቸው ይታወሳልኝ። እንግዲህ ከዚህ በፊት የከፈልናቸው ብዙ ለአንድነት የተከፈሉ ዋጋዎች አሉ እና እነዛ ዋጋዎች ሁሉ እየተከፈሉ መሰል ድርጊቶችን ላለመፈጸም በጥንቃቄ ነው እየተጓዝን ያለ ነው። ለአንድነት እጃችን በመዘርበታችን ምክንያት ተደጋጋሚ መስዋዕትነት መክፈላችን ይታወሳል። ከፍተኛ የህዝብ አመራሮችን ጭምር ለአንድነት ስንል እያጣን፣ አሁንም ቢሆን በድጋሚ የሌላ የበቀልና የቁርሾ ስሜት ውስጥ በመግባት ፋንታ በተደጋጋሚ ስለ አንድነት እንድንሆን እየለመንና ያለን እና እኛ አሁንም እዛ መስመር ላይ ነው ያለ ነው። ምክንያቱም ድምር ውጤቱ ሲታይ ተማ በቀሎችን ለማድረግ ብንሞክር ድምር ውጤቱ ጉዳት የሚያደርሰው ትግሉ ላይ እንደሆነ ስለምናምን ስለምናውቅ፣ ምናልባት ትንሽ ግለሰቦች በማወቅም ባለማወቅም የተሸወዱ ካሉ እነሱ ቆምለው እንዲያስቡ ነው በተደጋጋሚ እያሳሰብን ስለ አንድነት ጥሪ እያደረግ ነው ያለ ነው። ብዙ ጊዜ እንግዲህ እንደምናስታውሰው የአንድነቱ ጉዳይ በትንሽ አመራሮች እጅ የተወሰነ ሆኖ በመቆየቱ ምክንያት እነዛ ግለሰቦች በግላዊ ፍላጎትና ጥቅም ምክንያት ተሸውደው ሊሆን ይችላል እና ወደ አላስፈላጊ ሁኔታ አባሉንም እየወሰዱ ሊሆን ይችላል ብለን ስላመን ግንኙነቱ በአባል ደረጃ ዝቅ ብሎና በዝቅተኛው አመራር ደረጃ ሁሉ እንዲጀመር ከፍተኛ ጥረት አድርገናል። በዛም ምክንያት አሁን አባሉ የገባው ይመስላል እና ብዙ አባል እንደዚህ አይነት ወንድም ላይ የሚደረጉ ዘመቻዎችን ትዕዛዝ ሲሰጠው የመሆን ደግሞ በተመሳሳይ መልኩ እንደነዚህ አይነት ጠናት ከበባ ሲፈጽምባቸው ከበባ የአማራ ፋኑ ጎንደር ጠቅላይ ግዛት ሄዶ እነሱን ማውጣት መቻሉ ምናልባት አንዳንድ እኮ ዓላማ ያላቸው ሰዎች የሚነግሯቸው ነገር ምን ያህል የተሳሳተ እንደሆነ በግልጽ በተግባር የሚያሳይላቸው እውነት ነው። እሱንም መደበቅ አልፈለጉም አባሎቹ በግልጽ ነው የተናገሩት። አንዳንዶቹ የአማራ ፋኖ ጎንደር ጠቅላይ ግዛት ህዝብ ሰራዊት መንገድ ላይ ካገኛችሁ ምናልባት ጥቃት ሊደርስባችሁ ስለሚችል መንገድ ቀይሱ የሚል መልዕክቱን ላነግረዋቸው እንደነበረ ነገር ግን ከመጡ በኋላ ያገኙት ተቃራኒ እንደሆነ ሁሉ ነው እየገለጹ ያለፉት እና ይሄ ለወደፊቱ አንድነታችን አጠቃላይ እንደ አማራ ለምናደርገው አንድነት ትልቅ እርሾ የጣለ ጉዳይ ነው የሚሆነው። እኛ ከዚህ በፊትም ስራችን ለአንድነት ያለን ክፍት በር ይታወቃል። አሁንም እሱን አጠናክረን ነው የምንቀጥለው፣ ያደረግነውም እሱን ነው። ስለ አንድነት ጉዳይ ግን አሁንም ቀይ መስመራችን እንደሆነ ከዚህ በፊትም ባገኘናቸው መድረኮች ተናግረናል። አሁን እሱ እንደሆነ ነው የምናገረው። እጅግ አድርጌ ነው የማመሰግነው። በሌላ ጊዜ እንግዲህ በተለያዩ ወቅታዊና አጠቃላይ የትግሉ ሁኔታ የተመለከቱ የውይይቶችን የምናደርግ ይሆናል። አረበኛ ኪሮቤል ጎቤ የአማራ ፋኖ ጎንደር ጠቅላይ ግዛት እዝ ምክትል ቃል አቀባይ፣ ላደረስከን ወቅታዊ መረጃ አፍ ላይ ውጊያ መረጃ ከልብ አመሰግናለሁ። በአድማጭ ተመልካቾቻችን ስም ክብር ይስጥልኝ። አመሰግናለን።